እንግዲህ ይኸውልኝ ይሄንን ጉድ ማለት ነው። የእነዚህ ልጆች ጉዳቸው ማለት ነው። ለእኛ እኮ የሚመጣልን እኮ ቤተሰብ አስራ አምስት ሳምንት ተቀርጾ የተቀመጠ ቪዲዮ እኮ ነው የሚመጣልን። ምክንያቱም ቦታጀራ ከሄዱ በፕሮግራም በጣም ቢዚ ይሆናሉ። ያ የፕሮግራም ቪዲዮ ደግሞ ተመልካች ጋር አይቀርብም። ምክንያቱም ተመልካች ጋር ከቀረበ ድራማው ይጠፋል፣ ስራው ይበላሻል። ያንን እንዳይበላሽባቸው ሳይሄዱ በፊት እውነቴ ነው የምላችሁ ቪዲዮ እየቀረጹ አስቀምጠው ዛሬ ላይ እያንዳንዳችን እያባሉ እያንዳንዳችን እያጣሉ ነው የሚኖሩት። አያችሁ ግን እነዚህ ሆዳሞች አገሰሰሞች ማለት ነው በሰው ሕይወት ይጫወታሉ። ነገር ግን እዚህ ጋ ሰውን እያስለቀሱ ሰውን እያባሉ ለራሳቸው ሆዳቸው ይሞላሉ ማለት ነው። በነገራችን ላይ ማለት ነው አብርሽ ፕሮግራምህን፣ ቪዲዮ እንዴት አርገህ ነው የምትለቅልን ለእኛ ማለት ነው? ወይስ ድራማ እንዳይበላሽ ሽሙቷ እንዳትሄድብህ ያቺ ዝሙተኛ ሴት እንዳትሄድብህ፣ ያንተ የደስታህን ፕሮግራም ደብቀህ ከዛች ከዝሙቷ ጋር ስታሸህ ስትሻሹ፣ እሱን እሱን እየለቀክ ነው የምንከርመው። እውነት በጣም ይደብራል። በነገራችን ላይ ቪዲዮ አይለቀቅም ልንገራችሁና ማለት ነው። ገና አመት ያቆዩታል ማለት ነው። ከአመት በኋላ ነው ሩታ ወልዳ ከተነሳች በኋላ ነው። ታርቀናል ከቤተሰብ ቅልቅል አድርገናል ብለው የሚለቁልን ማለት ነው። ይሁን ብቻ ይለቀቅልን ማለት ነው። ግን በህዝብ ላይ እንደዚህ ለምን እንደምታጫወቱ ለምን እንደዚህ ነገር እንደምታረጉ አልገባኝም። በተለይ አብርሽ ማለት ነው። አንተኛ ኮ ለአንተ ደስታህን ነው እንጂ የምንፈልገው ሀዘንህን አንፈልግም። አደል ይህንን ሁሉ የምናወራው የምንናገረው የምንደክመው ለምን ደውነት ቃል ለአንተ ትዳርህ እንዳይበተንና በመሀልህ ሌላ ነገር የወጣ የወረደ ለአንተ ክፉ ነገር እንዳይነገርህ ነበረ። ግን ለተመልካች ይህንን አይገባው። እውነት አሁን ብዙዎቹ እዚህ ጋር የምትወያቸው የሚበሉ ማለት ነው፣ ከካሜራ ጀርማ የተደበቁትም አሉ። ነገር ግን እነሱ እኮ እኛ ምንም ማናቀ እኮ ነው የሚመስላቸው። እኛ ስለ እናንተ በደንብ አድርገን ነው የምናውቀው። ነገር ግን እኛ አናወራም አንናገርም። ለምን ምንም ቢሆን እንወዳችኋለን። በጣም ለእናንተ ቦታ አለን። ለአብርሽና ለሩታ በተለይ እነዛ ከጀርባ ምናምን ሰራተኞች ምናምን ተዋቸው። ግን አብርሽና ሩታ ከእነሱ ጋር ብዙ ላይፍ አሳልፈናል፣ ለእኛም ብዙ ነገር ከፍለዋል። ያንን ነገር እያየን ነው እኛ የእናንተን ሚስጥር እንደብቅና እንኑር የምንለው ማለት ነው። ነገር ግን በጣም ያስጠላል፣ በጣም ይደብራል። እውነት የነበራችሁበት ማስታወስ አለባችሁ፣ በተለይ አብርሽ ማለት ነው። ለአንተ ተመልካች ይህንን አክል ክፉ አይገባንም ያለህን ፕሮግራምህን በቃ ሰጥተህን እኛም ተደስተና የአብርሽና ሩት ተታረቁ ፕሮግራም አደረጉ ብንል ምንም አይመስለንም። ያንተ ፕሮግራም አየንም አላየንም፣ ምንም ይጎዳን ነገር የለም። ግን ለራስ ስትል ማለት ነው። በዚህ በምትሰራው ስራ ሰው ይወደኛል፣ ሰው ያደንቀኛል ብለህ አስበህ ይሆናል። ነገር ግን ለአንተ ሰው እየሸሸህ፣ ሰው እየጠላ፣ ሰው የሌለ ስም እየሰጠህ አንተ ያላረከውን ነገር አብርሽ አረገ ፈጸመ እየተባለ ስም ይሰጥሃል እንጂ ሌላ እውነት ነው ምንም አይነት ነገር የሚሰጥህ የለም። ሰው ይሸሽሃል እንጂ በአንተ በዚህ ነገር ከዝሙት ቆርቆሻሻ ስራ እኔ እንጃ። አንዳንድ የዞረባቸው እንደ ፍየል የሚጎተቱ ኦዲንስ ካልሆነ በስተቀር አንተን በዚህን ሰዓት የሚያደንቅ የለም። ነገር ግን እኛ የምንፈልገው አመት መሆኑ ቪዲዮ ይለቀቅልን ማለት ነው። እና ውድ ቤተሰቦቼ ለአብርሽና ለሩታ ፕሮግራም እንዳለ ቦታ ጀራ ላይ ማወቅ ትችላላችሁ በደምብ አያንዳንዳቸው ዩቱበር ተለቅሞ የሄደው አብርሽ ይዟቸው ነው የሄደው ማለት ነው። እኔ የሚገርመኝ ነገር ማለት ነው አብርሽ በራሱ ላይ ማማረት ታምሜ ያለው ያ ረቢ አላህ ይቅር ይበለን። እውነት መጥፎ እኮ ነው። በነገራችን ላይ ማለት ሁልጊዜም እንደዚህ እየቀረዳችሁ በራሳችሁ እየተጫወታችሁ አመመኝ፣ ደከመኝ የሆነ ነገር ብላችሁ እኮ በራሳችሁ እጅ እኮ በሽታ ታመጣላችሁ። እውነት በሽታ ደግሞ አላህ አያምጣባችሁ እንጂ በጣም ችግር ነው የሰራ ነው ሁሉ አንድ በሽታ ከያዘን ይህን ሁሉ የሰራው ነውና የሰበሰብ ነው ንብረት አይበቃንም በአሁን ሰዓት እንደውም በሽታ በጣም ከፍተዋል በጣም እና ለምንድን ነው የምትታመመው ለምንድን ነው የምትደክመው እዚህ ጋር እኮ ህይወትህ ነው ማንም በግድ አስገድዶ ከሩታ ጋር ኑር ህይወትህን ቀጥል የሚልህ የለም እኮ የአንድ ሰው ፍላጎቱ ነው አይደል ከፍላጎትህ ከሩታ ጋር መቀጠል ካልቻልክ ደግሞ መለየት ይህ መብትህ ነው ግን እውነት ነገር ተናግረህ ትክክለኛ ነገር አውርተህ ብታረገው እኛም ደስ ይለናል። ምክንያቱም በቃ አለቀ ያልቃል እኮ ፍቅርም ሊያልቅብህ እኮ ይችላል። መሰላቸትም ይመጣል እኮ ያንም ነገር ሊመጣብህ ይችላል። ግን እስከ መቼ እየዋሻህ ሩታን እንደወደድክ ሩታን እንዳፈቀርክ ነገር ሩታን እንደጎዳችህ ነገር ግን አንዳንዴ በጣም ጨካኝ ነው አብርሽ ማለት ነው። እውነት ለራሱ ጨዋ ጨዋ ያጫውተዋል ሩታ ግን ክፉ እንድትባል መጥፎ ናት እንድትባል ነው የሚያረጋት ማለት ነው። ለእሷ ግን አይገባትም። እውነቴ ነው። ሙላችሁ ለትዳራችሁ ሁለታችሁም ለፍታልችዋል። ሞር ሩታ ሁሉ ነገር ዋትታ አባትም፣ እናትም፣ ወንድምም አድርጋ የመጣችሁ አንተን አምና ነው ማለት ነው። ግን እሷን ክፉ በምትሰሩ ተስማምታችሁ በምታረጉት ነገር እሷ ክፉ ናት እንድትባል የምታረገው ስራ በጣም ነው የሚያናደው በጣም ሞር እርጉዞ ና ማለት ነው። እርጉዞ እንኳን ባትሆነው አንተ አንድ ስትሰራ ሩታ እጥፍ ድርብ እንደምትሰራ እውነቴ ነው የምለው፣ አትጠራጠር። በጣም ነው ምሰራ ጎበዝ ልጅ ናት። ታሳይሃለች ማንነቷ ግን። አሁን ስለ ተያያዘች ነው ማለት ነው። እና ለማንኛውም ማለት ነው ውድ ቤተሰቦቼ የእነዚህን ጉድ እዩልኝ ማለት ነው። ደግሞ ሲያገሱ ራሱ ሼም አይይዛቸውም እኮ ሰው ምን ይለኛል? እዚህ ጋር ውሸት እያወራው ነው፣ እዚህ ጋር ደግሞ ይህንን ነገር ሳደረግ የሚል ነገር የለም። አሁን እኮ በመስቀል ሰበብ ያደርጋሉ እኮ። ይሄ የመስቀል ነው፣ የመስቀል ፕሮግራም ነው፣ የመስቀል ስጋ ነው ሊሉም ይችላሉ እኮ በተለይ አቤላ አቤላ እኔ ምን እንደሚል አላውቅም ምክንያቱም እባብ የሆነ ልጅ ማለት ነው። አብርሽ ታሟዋል፣ አብርሽ ደክሟዋል እያለ ያቺን ዝሙተኛን ሴት እየጠራ እያመጣለት ማለት ነው። እና አሁን ደግሞ ምን እንደሚናገር አላውቅም ምን እንደሚል ሆዳን ሁላ ማለት ነው። አገሰስ! እውነቴን ነው የምላችሁ፣ በጣም አገሰስ ናችሁ እናንተ። ሆዳችሁ ከሞላ በኋላ ምን ችግር አለ? አብርሽን ስለዛ አይደለም እንዲህ የተጠጋችሁት። ምክንያቱም ትለብሳላችሁ እንደፈለጋችሁ፣ ይጋብዛችኋል ምስኪን የዋህ ይሄ ጅላጅል የሆነ ልጅ እሱ ራሱ መቼ እንደሚነቃ አላቅም። ብቻ ውድ ቤተሰቦች በጣም ነው የሚገርሙት ማለት ነው፣ እነዚህ ሰው ስለወደዳቸው እነሱ ከፍ ስላረጋቸው በጣም ዝቅ አድርገው ኦዲየንስን በማየታቸው በጣም ነው እየገረመኝ ማለት ነው። እንግዲህ ይሄንን ነገር ጉድ ተመልከቱልኝ ማለት ነው። ዛሬ ደግሞ የሚመጣላቸው ቪዲዮ በደንብ አድርጋችሁ ጠብቁ። ውድ ቤተሰቦች የነበረን ቆይታ ይሄንን መስል ነበር። ባይ ባይ።